ሀገሬ ሰው የአገር ውጋግራ በላብ በደም ታሪክ የምትሰራ ወልቃይት ጠገዴ እንዲሁም ማይካራ እንቃሽና ዳባት ዳንሻና ሁመራ ጭና የደም መሬት አጅሬ ጃኖራ ማጸብር ያድረመት በሰቆጣ ግንባር አንተ አይደለም ወይ ዋጋ የከፈልከው ጀግናው ልዩ ኃይል የምንሻው ጦር አንተ አይደለም ወይ ዋጋ የከፈልከው ጀግናው ልዩ ኃይል የምንሻው ጦር እስኪ አንተ ንገረኝ እስኪ አንተ ንገረኝ በእውነት መልስልኝ አበርገል የምሽ ቁራሪት ቅዳሚት በግራ ካሷ ናት። በበላ ጎዳገት በቃሌም ተራራ ባራዶን ጥምጥማት ሌት ተቀን ተጉዘ አለውል ያልከው በብሬን በዲሽቃ በመድፍና ሞርተር በስናይፐር ጥይት ደምክን ያፈሰስከው አንተ አይደለም ጀግናው ልዩአይ እንዲሁም ምንሻ ዋጋ የከፈልከው አንተ አይደለም ወይ ጀግናው ልዩ አይ እንዶ ምንሳ ወደ አይሰፍቶ። እስኪ እስኪ እኔ ልጠይቅ በእውነት መልስልኝ፣ በየሜዳው ቀርተ ጓዴን ገብረ ስጋ አላሞራ ለጥም ባንሳ ሰተ ደምን አፍሰ አጥንትን ከስከሰ አንተ ኮነ ታሪክ የሰራው አንተ ኮነ ታሪክ የሰራው ኮረም አላማጣ ዞምልቀዮው ጋራ ወልዲያና ደሴ ዶሮ ግብር ፋራ ኩታበራ ጅባር በገነት ያድርገህ አምባሰል ተራራ፣ ማን ነው የሚረሳው? የቀበሮ ሜዳን ጋሸና መቄትን ማን ነው የሚረሳው? የቀበሮ ሜዳን ጋሸና መቄትን አጣዬ ማጀቴን ማን ነው የሚረሳው? ጎና በጌምድር ኩኩፍቱ ብርን ማን ነው የሚረሳው? ማን ነው የሚረሳው የኩኩፍቱን ብርጉን አንተ አይደለም ወይ የኢትዮጵያ ህዝብ የአማራ ህዝብ አለውልህ ያልከው፣ ስኪኔ ልጠይቅ ስኪኔ ልጠይቅ በእውነት መልስልኝ። ሙቅ አልጋህን ጥለ ሚስትህን ረስተ የአብራክን ክፋይ ሚስኪን ልጆችን ከሜዳ በትነህ እናት አባትን እህት ወንድምን ዘመድ ጎረቤቱን በንባ አስለቅሰህ፣ ፈንዞንና ዳማይ፣ ድኩልና ቡላን፣ ሶራንና ይብራን ከጋጣ ላይ አስረትን ዳጉሳና ጤፉን፣ ግብቶና ስንዴሆን ባድማ በትነ ቧንዴን አንስተ ምንሽር ወልውለ አብራራውን ገጥመህ ክላሽክን አንግተ ደረትክን ገልብጠ ጁንታን የገጠምከው ለጀግናው ሰራዊት ለልዩ ኃይል ፖሊሱ ፖሊስ ከጎኑ በመቆም አለሁልህ ያልከው ለጀግናው ሰራዊት ለልዩ ኃይል ፖሊሱ ከጎኑ በመቆም አለሁልህ ያልከው አንተ አይደለም አንድ አይደለም ወይ፣ ዋጋ የከፈልከው። እስኪኔ ልጠይቅ፣ እስኪኔ ልጠይቅ፣ በእውነት መልስልኝ። ማን ይረሳል ያንተን ሁለታ፣ የልብ አድራሻ ሀገር መከታ። ማን ይረሳል ያንተን ሁለታ፣ የልብ አድራሻ ሀገር መከታ። ከያዝከው ምሽጋት ትነሳ፣ ስራን ግብርን የማትረሳ አንተ ኮነ ባለ ውለታው ጠላትን የምትሸኘው በአብራራው። አንተ እኮ ነህ ባለውለታው ጠላትን የምትሸኘው በአብራራው አንተ እኮ ነህ የአገር ካስማ መከላከያው ከአድማው ከወጣቱ ከካቢኔው ከሕዝቡ ጋር የምትስማማ አንተ እኮ ነህ የአገር ካስማ መከላከያው ከአድማው ከወጣቱ ከካቢኔው ከሕዝቡ ጋር የምትስማማ አንተ እኮ ነህ አንተ እኮ ነህ በውሃ ጥሙ በረሃቡ ፀሐይ ሀሩር ዝናብ ውርጩ አይበገር አትቸገር ለጠላትህ አትበገር ውስጥህ ያለው ሁልጊዜም ሚያገር ፍቅርን ለጠላትህ አትበገር ውስጥህ ያለው ሁሌ የሚያገር ፍቅርን አንተኮነ ሰራዊቱ አድማና ምኒሻ እንዲሁም ፖሊሱ አንተኮነ ሰራዊቱ አድማና ምኒሻ እንዲሁም ፖሊሱ አማራን ቀነረክ ቱንታን በመደምሰስ ከነግሳም ግሱ አንተ እኮ ነህ ሰራዊቱ አድማና ምንሻ እንዲሁም ፖሊሱ፣ አማራን ቀናርክ ጁንታን በመደምሰስ ከነግሳን ግሱ። አንተ እኮ ነህ የአገር ባላደራው ለአማራ ዘር ባለውለታው፣ አንተ እኮ ነህ የአገር ባላደራው ለአማራ ዘር ባለውለታው። ጠብቃት ጠብቃት፣ ሳገሬን ጠብቃት፣ ሳገርክን ጠብቃት፣ ኢትዮጵያን ይችን ይችን ይችን ይችን ያገር ይችን የፍቅር አድባር ይችን የአፍሪካም ማገር ይችን የታሪክ አስኳል በእኛ በልጆቿ ደም የምትኳል ይቺን የአምላክ ሙሽራ ይቺን የድንግል የቃል ኪዳን አደራ እንጠብቅሽ በሜዳሽ በተራራ ላይ ተንከባለን ድንጋይሽን ተንተርሰን እንጠብቅሽ አፈር ልሰን አፈር ለብሰን እንጠብቅሽ አፈር ልሰን አፈር ለብሰን እንጠብቅሽ እንዴት እንጠብቅሽ? እንዳጥንቱ በምኒልክ በጥቁር ሰው በቴዎድሮስ ሴባስቶፖል በመድፉ በመግደላው እንጠብቅሽ በሹርባው በተምቤኑ በበለሳው እንጠብቅሽ በፈረሱ ባባ መቻል ባባ ነፍሰው ባባ ዳኘው ባባ ቃኘው በበዝብዙ በዮሐንስ በመይሳው እንጠብቅሽ ሞትምቢ የአድዋ ልጅ አብዲሳ አጋ የወለጋው እንጠብቅሽ፣ የአምባላጌ የአገር ኩራት አሉላ ወደይ የመቀሌው እንጠብቅሽ፣ ተነፋ ነፍ ሱሪ ለብሶ የጎጃሙ የአባይ ልጅ የሚቸናው በበላይ ሞት በሽፈራው በጀግኖች ደም አጥንት ልንጠብቅሽ ቃል ገብተናል። አድማ መከላከል ፖሊስን ምን ይሻል እንዲሁም ካቢኔ ጽንፈኛን በማጥፋት ሰላምን ለማስተንከክ ግን ለማስከበር ህዝብን ለማገልገል ከመቼውም በላይ ቆርጠን ተነስተናል፣ ከመቼውም በላይ ቆርጠን ተነስተናል። ከእንግዲህ ይበቃል፣ እናት ማልቀስታቁም ማቋን ከላይ ታንሳ ገበሬውም ይረስ ይቅርለት ወቀሳ ተማሪውም ይማር፣ መምህሩም ያስተምር፣ ሐኪሙም ያክመን፣ መንገዱም ይከፈት። ሁሉም ባንድ ይነሳ፣ ጽንፈኝነት ያውግዝ፣ ብሔር በጸበሉ ዘረኝነት ይጥፋ፣ ብቸኝነት ይሁን፣ ዘረኝነት ይጥፋ። መቻቻል ንልመድ፣ መቻቻል ንልመድ፣ ሆድ ከሀገር ይስፋ። መቻቻል ንልመድ፣ ሆድ ከሀገር ይስፋ። ህዝቤ ሆይ ህዝቤ ሆይ ተው ንቃ፣ ኩራት ግድ የለም ሌባን መሸሸጉ ባንዳን መደበቁ መቼም አይበጅም። ሆ ብለ ተነሳ ባንድነት ተጋፈጥ ሕዝብ ህዝብ ማዕበል ነው እንኳንስ ጽንፈኛን ጁንታንም የሚውጥ ሕዝብ ማዕበል ነው እንኳንስ ጽንፈኛን ጁንታንም የሚውጥ። ይድረስ ለአንተ ይድረስ ለአንተ ለጽንፈኛው ለትናንቱ ለወንድሜ ይብላይ ለአንተ የበስ ለአንተ ለጽም ብዛንቱ ለወንድሜ፣ የእናት ክንጡት ለነከስከው፣ አባትን ወንድምን ለገደልከው፣ እህትን ለደፈርከው። ይብላይ ለአንተ ህዝብህን ለዘረፍከው፣ ከሰው ግብር ዝቅ ብለ ተዋረድከው። ይብላይ ለአንተ ጭፍን ግርግር አሳብ ግልብ ታሪክ ይዘ ለተጓዝከው። ይብላይ ለአንተ ጭፍን ትርክት ድፍን ሐሳብ ግልብ ታሪክ ዘለ ተጓዝከው፣ ማንንም አይሸወድም፣ ማንንም አይሸወድም፣ ሁሉም ነቅቶብሃል። ዶላርና ቀረጥ ቅዠት ሆኖብሃል። ዶላር ቀረጥ ቅዠት ሆኖብሃል። ፋኖ የሚል ዜማ ዲስኩር ብቻ ሆኖ ለሀገር ትርክት ሆኗል። ፋኖ የሚል ዜማ ዲስኩር ብቻ ሆኖ ለሀገር ትርክት ለትንሽ ተሸወድክ፣ ወንድሜ ለትንሽ ተሸወድክ። እኛነን ፋኖች የምኒልክ ልጆች፣ የቴድሮስ ዘሮች፣ የወሎ አንበሶች፣ ተኩሰን የማንስት የአገዋና ብስቶች፣ የበላይ ዘለቀ የጎጃሙ ነብሮች፣ የሰው የማንቀማ ያለንን የምንሰጥ ለአገር ፍቅር ሟቾች። እኛነን ፋኖች ለአረንጓዴ ቢጫ ለቀዩ ባንዲራ ሁል ጊዜም ታጋዮች። ለትንሽ ተሸወድክ እኛ ነንፋኖች የአት ቅድሚያቶችን ታሪክ አስቀጣዮች እኛ ነንፋኖች አንተማ ሌባ ነህ አገር የምታሰለች ለትንሽ ተሸወድክ እኛ